እውቁ አፍሪካዊ የፊልም አምራጭ ኢንዱስትሪ የሚፈልቁ የጥበብ ስራዎችን ለተመልካቾች በበይነ መረብ በማቅረብ በአዲስ ፈጠራ ነበር ወደ ስራ የገባው። ትውልደ ናይጄሪያዊው የቢዝነስ ፈጣሪ ጄሰን ንጆኮ ቹኩማ ተወዳጅ የኖሊውድ የፊልም ስራዎችን ወደ ተመልካች በቀላሉ የሚያደርስበትን ዘዴ በመፍጠር ሰፊ የበይነ መረብ ታዳሚ ያለውን ኢሬኮ ቲቪን

በደቡባዊቷ ምስራቅ ለንደን ዶፕትፎርድ በተባለች ከተማ የተወለደው ጄሰን ንጆኮ የሚወዳት እናቱ እሱንና ሶስት እህቶቹን ብቻዋን እንዳሳደገች ይናገራል። ጄሰን ትምህርቱን በዛው ለንደን ከተከታተለ በኋላ ለአጭር ጊዜ ያህል ለአገሪቱ ብሔራዊ የጤና ተቋም በቋሚ ሰራተኝነት አገልግሏል። በኋላም ወደ ናይጄሪያ በመመለስ ለተወሰነ ጊዜ ያቋረጠውን ትምህርት በመቀጠል ከኮሌጅ ተመርቋል። ታዲያ የከፍተኛ ትምህርቱን ከጨረሰ በኋላ ግን ወደ መንግስት ወይም ወደ ግል ስራ ተቋም ለማተረም በውስጡ ያለውን በትምህርት የዳበረውን የፈጠራ አቅም በሚገባ ለመጠቀም ፍላጎት አደረበት። ጊዜው እንደ አውሮፓውያን አቆጣጠር ከ2005 እስከ 2010 ነበር። ብዙ ስኬታማ ያልነበሩ የስራ ፈጠራ ሀሳቦችን ወደ ስራ ለማስገባት ሙከራ ያደረገበት ወቅት። ከአያሌ ያልሰመሩ ስራዎቹ መካከል ደግሞ የቲሸርት ሕትመት ስራ፣ የዌብሳይት ዲዛይን ካምፓኒ ለማቋቋም ያደረገው ጥረት ስኬታማ ሊሆን ባለመቻሉ በአጭር ጊዜ ውስጥ ለንደን ወደሚገኘው የእናቱ ቤት ለመመለስ ተገድዷል። ሆኖም በዚያ ሳለ ትልቅ የስራ ፈጠራ ሀሳብ የሆነውን የኖሊውድ ፊልሞችን በበይነ መረብ የማሰራጨት ሀሳብን ያነገበ ቢዝነስ በማለም ለእቅዱ ተግባራዊነት መነሳሳትም ጀመረ። በወቅቱ ከነበሩት የምዕራባውያኖቹ ሙሉና ኔትፍሊክስ በስተቀር በአፍሪካ እንደዚህ አይነት ፕላትፎርም አለመኖሩን ንጆኮ ከግምት ውስጥ በማስገባት ወደ ኢንዱስትሪው የሚያስገባውን አጭር ኮርስ በዚያው በእንግሊዝ ከተከታተለ በኋላ ከቅርብ ጓደኛውና የማንቸስተር ዩኒቨርሲቲ ተመራቂ ከሆነው ከባስቲያን ጋተር የተወሰነ ገንዘብ በመውሰድ በቀጥታ ወደ ሌጎስ አቀና። በሌጎስም የኖሊውድ ፊልሞችን በኦንላይን ለማሰራጨት የሚያገለግለውን ፈቃድ በመግዛት ባለ ሁለት መኝታ ያለው ትልቅ አፓርትመንት ፌስታክ በተባለችው የሌጎስ ከተማ በመከራየት ስራውን አንድ አለ። ከዚያም በጀርመን ከሚገኝ የዩቲዩብ ቻናል ተቋም ጋር የጋራ ስምምነት በማድረግ ኦፊሻል የኖሊውድ ካምፓኒ አጋር ለመሆን ስምምነት ላይ ደረሰ። መዝናኛ ይዘት ያለው ሲሆን ልዩ ልዩ የቀን ተቀን ውሎን የሚያሳዩ ትዕይንቶችን አይቱን፣ አማዞንና ዩሞን በውስጡ ያካተተ የበየነ መረብ ተቋም ለመሆን ችሏል። ዘጠና አምስት በመቶ የሚሆነው የፊልም ክምችት ነፃ ነው። ይህም ብዙሃኑ በፊልም ይዘቱ በቀላሉ ዘና እንዲል ያደርገዋል። በተደራጀ መልኩም ዶሴው በቅደም ተከተል እንዲሰነድ አድርገናል። እነዚህ የኖሊውድ የፊልም ውጤቶች በወር አንድ ዶላር የሚያስከፍሉ ሲሆን በፕሪሚየም አማራጭ ደግሞ ለተወሰኑ ፊልሞች ከክፍያ ነጻ እንዲቀርብ አድርገናል። ንጆኮ ምንም እንኳን በአሁኑ ሰዓት ትክክለኛ የሀብት መጠኑ ባያስቀምጥም የፋይናንስ ተንታኞች ግን ኢሪኮ ቲቪ ከ40 ሚሊዮን ዶላር በላይ ገምቱታል። እንደ ኤሮፓውያን አቆጣጠር በ2010 ጆኮና የቀድሞ የስራ አጋሩ ባስቲያን ጎተር ራሳቸውን ችለው ፊልሞችን በዩቲዩብ ቻናል ማስተላለፍ በመጀመር በጥቂት ወራት ውስጥ ትርፋማ መሆን ችለዋል። ተወዳጅ የሆኑትን የኖሊውድ ስራዎችን ለተቀረው ዓለም በቀላሉ እንዲደርስ በማድረጋቸው አሜሪካ ላይ መሰረታቸውን ያደረጉ ትልልቅ የቢዝነስ ተቋማትን ቀልብ ስበዋል። ያቋቋሙት የበይነ መረብ ሳይት በዓለማችን በ178 ሀገራት ላይ አያሌ ተመልካቾችን በማፍራት ከነዚህ ሀገራት ብቻ ከ22 ሚሊዮን ዶላር በላይ ገቢ ማግኘት እንደተቻለ የቢዝነስ ተንታኞች አስረድተዋል።

በዚያ የሚገኙ አፍሪካ አሜሪካን ካሪባውያንን ጨምሮ በሁሉም ዘንድ ተቀባይነት አለን። በቀጣይም በፊልም ካታሎጎች ውስጥ የሚገኙ የፊልም ክምችቶችን ከአምስት ሺህ በላይ በማድረስ ብሎም ሌጎስን ጨምሮ በትላልቅ የዓለማችን ከተሞች ኒውዮርክና ለንደንን በመሳሰሉ ከተሞች ቢሮዎችን በመክፈት የካምፓኒውን አቅም ማሻሻል ጨመሩ። 2015 በወቅቱ በነበረው የብሮድባንድ የላይቭ ስትሪሚንግ ስርጭት መቆራረጥ ምክንያት በሁለት እግሩ የቆመውን ቢዝነስ እንዳለ በመተው ሙሉ ትኩረቱን በአንድሮይድ የሞባይል አፕሊኬሽን ላይ ለማድረግ ወሰነ። የፎርብስ መጽሔት ምርጥ አስር ምድብ ውስጥ በመግባት በምዕራብ አፍሪካ ታዋቂ የሆነው ሲኤንቢሲ የአፍሪካ ወጣት መሪዎች ሽልማትንም አግኝቷል። በዓለማችን መዘገቡ የቢዝነስ ስራዎችም በጥሩ ስራ ፈጣሪነት ንጆኮ ተመርጧል። በቅርቡም ወደ ተለያዩ ኢንቨስትመንቶች ትኩረቱን በማድረግ በእንግሊዝ የስፖርት አቋማሪ ድርጅት የሆነው የብላክቤት ዶት ኮ ዶት ዩኬ ድርጅት ባለቤትም ሆኗል። ከዚህ ባሻገርም ጄሰን ንጆኮ ከአስራ አንድ ካምፓኒዎች በላይ በስሩ የሚገኙ ሲሆን በኦንላይን የሪል ስቴት ግዢ ስራ በተለያዩ ኢንቨስትመንቶች ላይ በመሰማራት ለበርካታ የአፍሪካ ወጣቶች ተምሳሌት በመሆንና የስራ እድል በመፍጠር ተጠቃሽ ለመሆን በቅቷል። ጄሰን ንጆኮ